አቤል ወይም ደግሞ ነበልባል ሚዲያ እንግዲህ እስካሁን በዛ በድርጅቱ ሲደረግ የነበረው ሁሉ ማለት ነው፣ እንግዲህ በእሱም ላይ እንዲገደል ምን እንዲል ሲደረግ የነበረው ሁሉ በገዛ ቤተሰቦቹ እንደሆነ ሲሰማ ማመን ያቃተው እንግዲህ የገዛ ቤተሰቦች ይሄን ያደርጉኛል ብሎ መቼም እሚያስብ ይኖራል ብዬ አላስብም። ምክንያቱም ይሄ ከራሴ ከምትሉት ቤተሰብ የማይጠበቅ ነገር ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ ቻናሌ ተመልካቾች ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ መንገድ በሌላ አዲስ ቪዲዮ መጥቻለሁ ማለት ነው ለዚህ ቻናል አዲስ የሆናችሁ ደግሞ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ አበረታቸ ማለት ነው ነባር ቤተሰቦችን ቪዲዮ ሲጀምሩ ላይ ሸር እያደረጋችሁ እስከ መጨረሻው ድረስ አብራችሁ የቆዩ ማለት ነው ዛሬ እንግዲህ የመጣሁት በነበልባል ሚዲያ ወይም ደግሞ በአቤል ዙሪያ ነው ማለት ነው። እንግዲህ አቤል ማለት ነው የሰማውን ነገር ማመን ነው ያቃተው። እኔ ለራሴ የምረነው ምላቸው በጣም ነው ልብ የተሰበረው። በጣም ነው ያዘንኩት በዚህ በልጅ ማለት ነው ማለት አስቡት። እሱ ለሀገሩም ለሕዝቡም ጥሩ ነገር እያደረገ ባለበት ሰዓት እንደገና የዛይ ድርጅት ባለቤት የገዛ ቤተሰቦቹ ሆኖ ሁነው ሲያገኝ የምር በጣም የሚያሳዝ ነው ማለት ነው። እንግዲህ አጎቱ አቶ መኮነን የሚባለው እንግሊዝ ሀገር እንደሚኖር እና በፊት ደግሞ ከአቤል ጋር በቤተሰብ ዙሪያ ማለት ነው ትንሽ ያለመግባባት እንደነበር እና ከዛም በኋላ ግን ተገናኝተውም ሆነ ተነጋግረውም ምንም ብለው እንደማያውቁ ነው እንግዲህ ሲናገር የነበረው አቤል ማለት ነው። ግን እዚህ ደረጃ ይደርሳል ይሄን ያደርገኛል ብሎ እንደማይጠብቅ ነው እንግዲህ ሲናገር የነበረው ማለት ነው። እንግዲህ አሁን የራሄል አስክሬን የተገኘበት ቤት እንዲገባ ለራሱ የተደረገው እንግዲህ በዛ አቶ መኮንን በሚባለው በአቤል አጎት እንግሊዝ ሀገር በሚኖረው በሱ ጓደኛ አማካኝነት ነው እንግዲህ የጓደኛው እንደሆነ በዛ አማካኝነት ነው ያቤት ተፈልጎ በደላላ እንዲገባ የተደረገው ማለት ነው። ያ ማለት እንግዲህ አቤል ምንም የሚያውቀው ነገር የለም። እነሱ ከደላላው ጋር ተነጋግረው ምን ብለው አቤል ቤት እንደሚፈልግ እንትን ስላወቁ ከዛም ምንድነው ያደረጉት አቤል ከደላላው ጋር ሲነጋገር ደላላው ደግሞ እንዲህ እንዲህ አይነት ቤት አለ ብሎ ወስዶ ያንን ቤት ያሳየዋል ማለት ነው። አቤልም ደግሞ ያ ቤት የሚፈልገው ጥሩ ቦታ ስለሆነ እሺ ብሎ እዛ ቤት ይገባል ማለት ነው። እዛ ቤት ከገባ በኋላ ደግሞ ጥበቃ ስለሚያስፈልገው እዚህ ሲጠብቅ የነበረ በጣም ጥሩ ሰው አለ፣ እሱን ቀጥረው ምናምን ብለው የራሳቸውን እንግዲህ ይህን አበበ የሚባል እንግዲህ ማለት ነው። አበበ ማለት እንግዲህ ከአቶ መኮንን ወይም ደግሞ ከአቤል አጎት ጋር እዚህ ድርጅት ውስጥ አብሮ የሚሰራ የእነሱ አባል እንደሆነ ነው እንግዲህ የታወቀው ማለት ነው። በጣም ያሳዝናል። ከዛም በኋላ እንግዲህ የሚፈልጉት እነሱ የራሄልን ሬሳ ወይም የራሄልን አስክሬን አምጥተው አቤል ቤት ማድረግ ከዛም አቤል ነው የገደላት ተብሎ እድሜ ልክ ስርዓት እንዲታሰር ያልሆነላቸው ሲል ደግሞ በቃ እንዲገደል ነበረ የፈለጉት። ያ ሁሉ ከሽፎባቸው እንግዲህ ዛሬ ላይ ተደርሷል ማለት ነው። እንግዲህ ሎልም ታዳ አበበ ለማገኘት አበበ ይገኝበታን ወደ ተባለበት ድርጅት ሄዶ ሲጠይቅ ይገኝበታን ወደ ተባለበት ሄዶ ሲጠይቅ እንግዲህ እሱን ከዛ ከሆስፒታሉ ያስጠፋው ወይም ይዞት የጠፋው ሹፌር ነው የተያዘው። ራሱን ማንነቱን ቀይሮ ማለት ነው እንግዲህ ሉልም ታዳ ራሱን ማንነቱን፣ ጸጉሩን ተስተካክሎ ጢሙን ሁሉንም እንዳለ እንትን ብሎ ምናምን በቃ ሌላ ሰው ሆኖ ነበር። እንግዲህ እያገኙ በኋላም እንግዲህ አውቆት አንተ አሁን ራስ ክማንነት መቀየር ነው አውቅ ያለው አበበን እያስጠፋኸው ወይም ደግሞ አበበን ይዘህ ያመለጥከው አንተ ነህ ብሎ ይለዋል ማለት ነው። እንግዲህ አበበም እዛ ከሄደ በኋላ እንግዲህ ሊያ መታ እንደወሰደችው አሁን እዚህ እንደሌለ ነበረ የነገሩት። ያን እንትን እያለ ባለበት ሰዓት አንዲት ሴት እንግዲህ ትመጣለች ማለት ነው። ቤቱን ፍተሻ በሚደረግበት ሰዓት እንግዲህ ወረቀት ነበረ የተገኘው ማለት ነው። ያ ወረቀት እንግዲህ ባለቤቱ እንግሊዝ ሀገር የሚኖረው የአቶ መኮንን የአቤል አጎት ሆኖ ከዛ ስሙ ደግሞ በአቤል እናት ነበር እንግዲህ ሆኖ የተገኘው ማለት ነው። እንግዲህ ኦሪጂናልም እንደሆነ ነበር እንግዲህ ልዑል ሲያስረዳው የነበረው ማለት ነው። በጣም ነበር የደነገጠው እና በጣም ይሄ በጣም የሚያስደነግጥ ነገር ነው። የራሴ የምትሉት የራሴ ቤተሰብ ይህን ነገር ያደርጋል ብላቸው የማጠብቁት እንግዲህ አቤል ይሄንን ነገር የሚቃወም ይሄ ነገር በሀገራችን በባህላችንም እምነታችንም የሌለ ነገር ነው። ይህ መሆን የለበትም ብሎ ደክሜ የሰለቸኝ ሳይል በዚህ ስራ ላይ አተኩሮ እየሰራ የሚገኝ ጀግና ነው። ምክንያቱም ይሄ ነገር ስድስት ስልሳ ስድስት ማለት ግብረ ሰዶማዊ ሴትና ሴት ወንድና ወንድ ጾታዊ ግንኙነት የሚያደርጉ ናቸው። ለአሁን እንግዲህ ይህ ድርጅት የእርዳታ የበጎ አድራጎት ድርጅት እንደሆነ ነው የሚታወቀው። ውስጡ ግን ሌላ ነገር ነው። ስድስት ስልሳ ስድስት በአዳም ልኮ ፈጣሪ የለም ብለው የሚያምኑ ወጣቶችን ሴቱንም ወንዱንም እየሰበሰቡ ለሚፈልጉት አላማ ነው የሚያውሏቸው ማለት ነው። ልጃ ገረዶቹን ደግሞ ለዚህ ለአቶ መኮንን ለሚባለው እንደሚሰጡ ነው ያቺ ሴት የተናገረች ማለት ነው። እንግዲህ እዛ ቦታ ላይ የአቤልም የአክስት ልጅ ተገኝታለች ማለት ነው። እሷም ደግሞ እንደዛ አይነት ነገር መሆኑን ምንም እንደማታቅ ነው ስትናገር የነበረው በበጎ አድራጎት እንደሚሰራ እንጂ ጠለቅ ብላ ውስጡ ምንድን ነው የሚደረገው፣ ምንድን ነው የሚሰራው፣ ምን እየተካሄደ እንደሆነ ምንም የምታውቀው ነገር እንደሌለ ነው ስትናገር የነበረው ማለት ነው። እንደውም አክስቷ ማለት የአቤል እናት እየሄደች ያንን ቦታ ያንን ድርጅት ማለት ነው አልፎ አልፎ እየሄደች እንደምትጎበኘው እንደምታየው ሁሉ ነበረ ስትናገር የነበረው ማለት ነው። እንግዲህ ይሄ አቤል ያክስቱሊ ማለት ነው ለሉት ስታስረዳው ስትነግረው ማለት ነው። እና በጣም ከባድ ነው። በጣም ማለት ነው እኔ የምር አቤል በጣም ነው ያሳዝነኝ። እንግዲህ ይህን ሁሉ ይህን ሁሉ ነገር ሲያካሂድበት የነበረው የገዛ አጎቱ፣ የእናቱ ወንድም እንግሊዝ ሀገር ተቀምጦ ነው እንግዲህ በአቤል ላይ ይሄን ሁሉ ነገር ሲያካሂድ የነበረው አቤልን እስከ ማሳሰር እስከ ማስገደል ሁሉ የደረሰው ማለት ነው። እንደገና ደግሞ እነዛን ሁሉ ወጣቶች እየመለመሉ እዛ ድርጅት ውስጥ እንዲገቡና ለዚህ ለስድስት ስልሳ ስድስት አባል እንዲሆኑ እያደረገ ያለው እሱ ነው ማለት ነው። እንግዲህ ምክንያቱም የድርጅቱ ባለቤት እሱ ነው። ስሙ ደግሞ በአቤል እናት ነው ማለት ነው። እና አቤልም እንግዲህ ራሱን ነጻ የማውጣትና የራሄልንም ገዳይ ለመያዝ እየሰራ በነበረበት ሰዓት እንግዲህ የተያዙ ሰዎችም እንዴት ይሄን ወንጀል እንደፈጸሙ እንዴት እንደሆነ ማን እያዘዛቸው ማን እየመራቸው እንደሆነ አንድ ባንድ ሲናገሩ ነበረ። በነስራይንም በኩል የሚያዙት እንዲሁም በዱካሾም በኩል የሚያዙት ወንጀለኞች እንግዲህ የሚናገሩት ነገር ያው ይሄንን እንዴት እያካሄዱ ማን እየመራቸው ይህን እንዲያደርጉ ማን ትዕዛዝ እየሰጣቸው እንዳለ አንድ ባንድ ሲናገሩ ሲናዘዙ ነበረ ማለት ነው። ይህ ማለት እንግዲህ ግድያው ላይ አቤል የለበትም፣ አቤል ነፃ ነው ማለት ነው። እንግዲህ ይህን ሁሉም የሚያደርጉት አቤል ከዚህ ስራ ተደናቅፎ ይህንን ስራ እንዲተው እንዲተው በቃ ይሄን የወንጀል ስራ እንዲተው አገራችን ላይ ማንም እንደፈለገ ወንጀል እየፈጸመ ህዝብን እያሰቃየ እንዲኖር ነው የሚፈልጉት ማለት ነው። አሁን ላይ በጋዜጠኞች ላይ እየተደረገ ያለው ነገር በጣም የሚያሳዝን በጣም የሚያም ነገር ነው። እንግዲህ ሚኪን እንዴት አድርገው የገዛ ዘመዱ ዶክተር ነው እንግዲህ የገዛ ዘመዱ ያልሆነም መርፌ ወቅቶ እንዳይንቀሳቀስ አድርጎ አስቀምጦታል። ሚኪን ማለት ነው፣ የገዛ ዘመዱ ማለት ነው። አስቡት እንግዲህ፣ በጣም ከባድ ነው። በጣም ማለት ነው። አሁን ማን እንደሚታመን እኔ እንጃ አላቅም። የምሬ ነው የምላችሁ? የእናት ልጅ የማይታመንበት ሰዓት ነው። የገዛ ዘመዱ እንግዲህ እንዳይንቀሳቀስ ፓላራይዝ አድርጎታል። ተሙ ታግቶ ከታገተበት ቦታ አንዲት አረብ ሀገር የምትኖር እህታችን ለምና ገንዘብ ከፍላ ከዛ ከታገተበት አስመልጣው። እሱ ሲያመልጣቸው ደግሞ እናቱን አግተውበት እናቱን እንትን እያሏት ነው እዛ ጋር። እና ጋዜጠኞችን በቃ በዛም በዚህም ብለው ወንጀላቸውን እያጋለጧቸው ለፍርድ እያቀረቧቸው ስለሆነ ይሄን ነገር እንዲያቆሙ በእነሱ ላይ ዘመቻ ከፍተዋል። ዘመቻ ከፍተዋል፣ በጋዜጠኞች ላይ ማለት ነው። እነዚህ ወንጀለኞች ማለት ነው። ስለዚህ የምር በጣም የሚያምነው በጣም የሚያሳዝን ነገር ነው እየተካሄደ ያለው ማለት ነው። አሁንም አቤል ባልፈጸመው ባላደረገው በአቤል ላይ መስክረው አቤል ነው የገደላት ብለው አቤልን የእድሜ ልክ እስራት ያልሆንላቸው ሲል ደግሞ ለማስገደል ነበር የፈለጉት፣ ግን አልተሳካላቸውም። ጀግና ጓደኞች ጀግና ወንድሞች አሉት። በቦታው ላይ ፈጥነው ደርሰው ሕይወቱን ታድገውታል ማለት ነው። ግን እውነት በጣም ያማል። የራሴ የምትሉት የራሳችሁ ሰው ሆኖ ስታገኙት እሱ በዛ ድርጅት ውስጥ እየተፈጸመ ያለውን ወንጀል ለማስቆም ህግ መቅረብ ያለበት ለህግ እንዲቀርብ ፍትህ ማግኘት ያለበት ደግሞ ፍትህ እንዲያገኝ እየለፋ እየደከመ ባለበት ሰዓት የገዛ ቤተሰቦቹ ሆኖ ሲያገኙ ሲያገኝ አስቡት። የምር በጣም ከባድ ነው። ብቻ አላቅም የምሬ ነው ምላችሁ። ለማመን ሁሉ ይከብዳል የምር። እና ለአቤል ሁላችን በየሃይማኖታችሁ በዱአ በጸሎት አስቡት፣ እናስበው። ይህ ወንድማችን እውነት ንጹህ ልብ ነው ያለው፣ ለሃገር ለህዝብ፣ ለእውነት፣ ለሐቅ፣ ለፍትህ የቆመ ነው። ራሱን መስዋዕት እያደረገ ሽጉጥ ሽጉጥ እየተደቀነበት፣ ጩቤ እየተመዘዘበት፣ ስንት ነገር እየደረሰበት ያን ሁሉ ተቋቁሞ ደከመኝ ሰለቸኝ ሳይል እየለፋ እየደከመ እየሰራ የሚገኝ ወንድማችን ነው። ይህ ነገር በገዛ ቤተሰቦቹም ቢሆን እውነት በጣም ያማል፣ በጣም ማለት ነው። እኔ መጨረሻው ይሄ ይሆናል ብዬ አልጠበቅኩትም ነበር። እውነት የገዛ ቤተሰቦቹ ይሄን ነገር ያደርጉታል ብሎ ማን ያምናል? የምር በጣም ከባድ ነው። ብቻ ግን ውድ ተመልካቾች፣ የዛሬ ቪዲዮ ይህን ይመስላል። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ኑ፣ ሀሳብ አስተያየታችሁን ኮሜንት ላይ እያስቀምጣችሁ አበረታቱኝ ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኖልኝ። አመሰግናለሁ።